ቲና ማድረግ የፈለገችውን ነገር አደርጋለች። ቲና እንግዲህ እኔ ከዚህ በኋላ የማደርገውን ነገር አንተ እጅህን እንዳታስገባ፣ ከእኔ መራቅ ከፈለክ መራቅ ትችላለህ ብላ ቀድማ ዳኒን ያሰናበተችው ለምንድን ነው ስንል እሷ የምታስበው ነገር ስላለ ነው። ምክንያቱ ደግሞ አሁን ላይ ቲና በጣም በልጦናለች። ዳኒ እስካሁን ድረስ ሲጎዳት እንደነበረ ተረድታለች። ስለዚህ አሁን ሊበላሽ ረዲያው የተበላሸውን ትዳሬን ማስተካከል አለብኝ፣ አባባም የሆኑ ይቅር አይልሽም ያሉኝን ካሊብ ልቡን መመለስ አለብኝ እንደ ድሮ እንዲያፈቅረኝ እንዲወዳኝ ማድረግ አለብኝ ብላ ቆርጣ ተነስታለች ማለት ነው ይህንንም እንግዲህ ቆርጣ የተነሳችበት ምክንያት ምንድን ነው ያው አራት መቶ ሺህ ከተሰጣት በኋላ ከዚህ በኋላ ምን ማድረግ አለብኝ ቲና አይምሮሽን አሰሪ በማለት እንግዲህ ራሷን በራሷ አበረታታ እዚህ ቤት መውጣት የለብኝም እዚሁ ቤት ሆኜ በተለይ በተለይ እቺ ትሁት የምትባል ገረድ ምናምን እያለች እየተሳደበች ማለት ነው ያደረገችኝ ነገር ሁሉ ማለትም እኔ የቤትን መቤቱኝ ሳለ እሷ ግን ኪሽን ውስጥ እንደዚህ ስሪ እንደዛ ስሪ ያለችኝን ማስመረር አለብኝ። ይህንንም ሽማግሌ አማረሬ ከቤቱ በራሱ ጊዜ እንዲወጣ ነው የማደርገው። ይሄንን ለማድረግ ግን አንድና አንድ የሚያስፈልገኝ ነገር አለ፣ እሱም ልጅ ነው ብላ ወስናለች። ስለዚህም ያንን ውሳኔዋንም ደግሞ እውን ለማድረግ ያሰበችው ያቀደችው ነገር ቢኖር ምንድን ነው ከካሊብ መጠጥ ላይ የሆነ ነገር መጨመር ነው። ያንን ነገር ጨምራ አብራው ማደር። ይህንን አስባቴና ይህንን እውን አድርጋለች ማለት ነው። ተሳክቶላታል። ባይዘ ወይ ያሰበችው ነገር ተሳክቶላት ዳኔን አባራ፣ ከህይወቴ አታስፈልገኝም ውጣልኝ። ሲጀመር አንተ ጋር ሆኜ ምን አተረፍኩኝ? መጠጥ፣ መስከር፣ ትዳሬን አበላሸውኝ ምንም ያላደረገኝን ካሌብን ጎዳሁት። ስለዚህ ልከሰው ይገባል። የምከሰው ደግሞ አንድና አንድ በልጅ ነው። እሱን እከሰዋለሁ ሽማግሌውንና ትሁትን ደግሞ እበቀላቸዋለሁ። እዚህ ቤት ትወጣለች፣ ልብሷን እናዘጋጅላት፣ ሻንጣዋን እናቀብላት ሲሉ እኔ የዚህ ቤት ምራቱኝ በዚሁ ቤት እቀጥላለሁ በዚሁ ቤት እኖራለሁ ብላ አስባ ነበረ። በጣም የሚያሳዝን ነገር ነው። በነገራችን ላይ ማለት እሷ እንግዲህ ካሊብን ለመካስ ነው። ነገር ግን አልተሳካላትም። ያልተሳካበት ዋናው ምክንያት ደግሞ አባባ ነው ማለት ነው። ምክንያቱ ለምን ምክንያት ሆነ የሚለውን የምነግራችሁ ይሆናል። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የኖቲፊኬሽንን ምልክት እያበራችሁ ቤተሰብ ሁኑ ተቀላቀሉን። ከአንዳንድ ድራማዎች በየድራማዎቹ ሁሉ ብዙ ትምህርቶች እንዳሉ በመጨረሻ ላይ ጭብጥ የምንይዝ ይሆናል ማለት ነው። ስለዚህ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። እስከ መጨረሻ አብራችሁኝ ቆዩ። ትሁትስ ምን አለች? ቲናስ ተሳካላት ወይ? እውነት አረገዘች ወይ? የሚሉትንም እና ይሆናል እና ዛሬ እንደተለመደው ይዤላቸው የመጣሁት ትሁት የተሰኘውን ደስ የሚለውን ድራማ ነው ማለት ነው። እንግዲህ በዚህ ድራማ ላይ ቲና ሆና የምትተውነ ገጸ ባህሪ እንግዲህ ቲና በጣም ከባድ ሴት ነች። እንግዲህ እች ቲና አሁን ምንድን ያደረገችው በካሊብ መጠጥ ላይ እንዳልኳችሁ፣ በመግቢያው የእንቅልፍ መድኃኒት ጨምራበት አብሯት እንዲያደር አድርጋለች። በነገራችን ላይ አብሯት ማደሩ እሺ፣ እሷ እንዳሰበችው ተሳክቶላታል። ኦኬ ልጅ ምሽት አግኝ ግን አባባ በዚህ ቤት ያኖራቸዋል አያኖራቸውም ሲባል አያኖራቸውም ምክንያቱም አባባን ምን ብለዋለች አስታርቀኝ በመጀመሪያ እሱን ይቅርታ ጠየቀችው በጣም ተለማመጠችውና በቃ እሺ ይቅር ብዬሻለ አላት እሺ አሁን ደግሞ ካሊብን አስታርቀኝ ስትለው በነገርሽ ላይ ካሊብ እሺ ብሎ የሚታረቀሽ አይመስለኝም አንደኛ ሁለተኛ ነገር ደግሞ እሺ ብሎ ከታረቀሽም ደግሞ ያው ተያይዛችሁ ከዚህ ቤት ትወጣላችሁ ብሏት ማለት እንዴ! እንዴት በዚህ ቤት እኮ ብዙ ትውስታዎች አሉኝ። እኔ በዚህ ቤት ነው መኖር የምፈልገው ከዚህ ቤት ነቅነቅ ማለት አልፈልግም ብላለች። ይህን ያለችው ምክንያት ለምንድን ነው? እስቲል እስቲል ለውላድለት ለአርግዝለት ብላ እንኳን እሷ ገንዘብ ነው ሜን ፖይንቷ ይህንንም ስለሚያውቅ ነው ሽማግሌው፣ እኔ ብትታረቁ ምን አገባኝ ደስ ይለኛን ታረቁ ብሏታል፣ ግን እዚህ ቤት አትኖሩም። ማለት እንዴ እንዴት ነው እንደዚህ የምትለው አባዬ? አንተ እኮ ሽማግሌ ነህ ልታስታርቀን ነው የሚገባው ስትልም ተናግራ ነበረ። እሱ ምን ብሏታል? አይ ሽማግሌ እኮ ሁሉን አይደለም የሚያስታርቀው፣ የሚስማማውን ያስታርቃል፣ የማይስማማውን ያፈታል። ምክንያቱም የማይስማሙ ሰዎችን አንድ ላይ ተቀመጡ ብሎ ማስታረቅ እንዲጋደሉ ቦታ መስጠት ነው ብሏት ነበረ። አይ እኛ እንኳን አንጋደልም እኛ ሲጀመር አንድ ነው የምንሆነው። ልጅ የምንወልድና እኛ ሁለት ነን ሶስት እንሆናለን ገና ብላ አስባቲና ጎበዟ እንግዲህ አርግዛለች ማለት ነው። ማርገዝ ጥሩ ነው፣ ሸጋ ነው። ባይዘ ወይ ብዙ ተባዙ፣ ምድርን ሙሉ ተብለንም የለም። አዎ ስለዚህ አሪፍ ነው ያደረገችው። ግን ከዚህ በፊት አባባ ምን አሉ ስንል ምን ብለዋኒ አባዬ፣ እንደ አይበልና እኮ ግን እሺ ከእሷ ልጅ ኑሮ ቢሆን ኑሮ እንዴት ነበረ መሆነው ሲል ጠይቆ ነበር አባባም መልሰውለታል። ዝም አላሉትም። ኧረ የራስ ጉዳይም አላሉትም። በደንብ ነው የመለሱለት። ምን አሉት? አንተ ጅል፣ ሲጀመር የማትወደ ሴት አትወልድልህም። እች ሴት ደግሞ የገባችው ለጥቅም ነው። ስለዚህ አትወልድልህም ብለውት ነበረ። አሁን ልትወልድለት ነው። ስለዚህ ይሄን ልትወልድለት ስለተዘጋጀች ከጥቅም ወጥታለች ወይም ደግሞ ጥቅመኛ አይደለች ማለት ግን አይቻልም። ምክንያቱም በዚህ መልኩ እንግዲህ አብረው አድረዋል ጋይስ በዚህ መልኩ ግን አብረው ያደሩት ለምንድን ነው ካለን፣ እሷ ከዚህ ቤት ላለመውጣት ነው። ምን ብላለች? ዳኒን እየውልህ፣ እኔ ብትሄድ ይሻለኛል ብትሄድ ብትሄድ ባትሄድ አንተ ለእኔ ጥቅም አልባ ነህ፣ እርባና ቢስ ነህ ለዋነች ጌታ እርባና ቢስ ነህ። ምክንያቱም አንተ ጋውኝ ያገኘው ጥቅም ምንድን ነው? ምንም። መጠጣት፣ መስከር፣ ያላስቀየመኝ ሰው መግፋት ምንም ጥቅም አላገኘውም። ስለዚህ አንተ ወደኋላ ብትል እንኳን እኔ ካሰብኩትና ካቀድኩት ነገር ወደ ኋላ ምለው ነገር የለኝም። እኔ ቲና ብላለች። እኔ እኮ ቲና ነኝ ብላለች። እንግዲህ ግቧን አሳብታለች። አዎ እንግዲህ ግቧ፣ አላማው፣ አቀዷ አብራ ማደር ነበረ። የመጨረሻይቱን እንዴ! ለምን አስፈለገ? ቆይ ቆይ ለምን አስፈለገ? ወይኑ ሲላት ጊዜም ካሊብ እንደዚህ ከማደሮ በፊት ባይዘወ እንደዚህ ከመማረኩ በፊት ለምን አስፈለገ? ብሮሹን ሰጪ። ይኸው ይኸው ይኸው አሁኑኑ፣ ይኸው ይኸው። ብድር ኖሮባችሁ ስትከፍሉ እንዴት ነው? ይህ ሀብት ከዛ በቃ ከላያችሁ ላይ ውርድ ነው አይደል የሚልላችሁ። ብድር ኖሮባችሁ ከዛ አምጡ እያላችሁ ምናምን የሆነ ሰው ስትሰጡት ሸክም ነው የሚላቀቃችሁ። እሱ ደግሞ አሁን ከዚህ ቤት ትልቅ ሸክም ሆኖበት ነበር። አ ቤት እኮ መቀመጥ አቃተኛ ቃተኛ ልጁ። በእውነት በጣም ነው የሚያሳዝ ነው እንዴ እኔ ቤት መምጣት አስጠላኝ አባዬ። እኔ ቤት መቀመጥ አስጠላኝ በረፍት ቀን፣ እንኳን እሁድ እንኳን ነው የምላችሁ። ስራ ይሰራን ጎበዝ አይደል ካሊብ በረፍት ቀን እንኳን እኔ ቤት መቀመጥ አልፈልግም፣ አባዬ ብለዋል እኮ ከዚህ በፊት የምናስታውሰው ነገር ነው። መቼስ እንግዲህ እሷ በዚህ መልክ ማለት ነው ሶፋ ላይ የተኛች አንቺ ሴት ቆይ፣ መቼ ነው የምትወጪው? መቼ ነው ከዚህ ቤት የምትሄጂው? መቼ ነው ምላቀቅሽ ይመስላል ንግግሩ ሲላት ጊዜ እሷም እኔ እኮ ሄዳለሁ፣ ግን ቆይ በአንድ ርዕስ ጉዳይ ላይ ሁሌ ማውራት አለብን እንዴ? በቃ እኮ ሄዳለሁ፣ ምከራየው ቤት እየፈለግኩ ነው። ከዛ ደግሞ ብሩ ትንሽ ነው የሰጠኝ፣ ስለዚህ ቀለል ባለ ብር ምከራየው ቤት እየፈለግኩ ነው። ቤት ሳገኝ ሄዳለሁ ብላ እሷ ሰራችለት ማለት ነው እንግዲህ፣ አጠጣችው አደረች፣ እንግዲህ አትሄድም እና፣ አባባ ግን ምን ብለዋል መሰላችሁ? ከቤቴ ውጡልኝ ብለዋቸዋል። አሁን ካረገዘችም በኋላ ልሽ አንቺ አረገዝሽ አላረገዝሽና አይመለከተኝም፣ ከቤቴ ውጡልኝ ብለዋል። በጣም ነው የተማረረው ሽማግሌው፣ በነገራችን ላይ በጣም በቃ እንዴ! ቲና የምታደርገው ነገር ሁሉ እኮ ራስ ነው የሚያሳምመው። አሁን ደግሞ እሺ ቤት ኪራይ እስክታገኝ ድረስ ስራ ስሬ ተባለች፣ ጥፍሬ ይበላሽብኛል አለች አሁን ጥፍሯ ላይ ያለውን ነገር እያወጣች ጥፍሯን እያጸዳች በቃ ሕይወቷን የተስተካከለ አድርጋ ለመኖር ያሰበችው እቅድ አይ እንደስከ ዛሬው እመቤቱኝ ብኖር ይሻለኛል ብላ አስባ እንግዲህ ዳኒን አሰናብታ ካሊብዬ ጋራ እንግዲህ ያረገችውን አርጋ ልጇን አርግዛ ቁጭ ብላለች ማለት ነው። ዳኒን ደግሞ ከሕይወቴ ውጣልኝ ያለችው ትመስላለች። በነገራችን ላይ እንደዚህ ነው። በጣም አለቅላቂ ሲሆን አንድ ሰው ከሁለት ታይብስ ነው የሚሆነው እና እንግዲህ ዳኒንም የገጠመው ይሄ ነው ማለት ነው። ከኤደንም አልሆነም እንደገና ከቲናም አልሆነም ማለት ነው። ከሁለቱም ሳይሆን ቀልጦ ቀርቷል። የሚሆነው እንግዲህ ቲና ባይዘወይ ዳይሬክትሊ ነው ያለችው። ምንድን ነው ያለችው? ከህይወቴ ውጣ ነው የሚመስለው ንግግሯ። ማለትም በቃ እኔ ማስተካከል የምፈልገው ነገር አለኝ፣ ስለዚህ አንተ ደግሞ ከፈራህ ተመለስ ብላ እንደውም እንዲሄዱላ ሄድ መሄድም ትችላለህ ብለዋለች። ቢራ እየጠጣች መጥቶ ነበረ። ሙድሽ መጠጥ መስከር ይመስላን ሲላት እኔ እኔ ቲና ምን ጠቅመ መስከር ብላለች። እውነቷንም ምንም አይጠቅመ መስከር ባይዘወይ እና እሱን እንደዛ ብላ አሰናብታ እየፈለገችውን አድርጋለች ካሊብ ጋር አድራለች ማለት ነው። ኤደንም ደግሞ ቆራጥ ውሳኔ ወስናለች። ከዳኒ መራቅን አስባ ከዳኒ ተሰውራበታለች። እሱ ሲደውል አታነሳም፣ ሲጽፍላት አትመልስም። ማየት አትፈልግም ኤደን ባይዘ ማየት እና ለዛ ነው እንግዲህ ዳኒ በጣም ተናዶ እሳት ለብሶ እሳት ጎርሶ ወዴት ሄደ? ወደ ትሁት ሄዷል ማለት ነው እንግዲህ ትሁት ምስኪንዬ ሁሉንም እንዳመጣጡ ነው የምትሸኘውና፣ እንግዲህ ዳኒም ወደ ሷ ሂዶ ትሁት፣ እኔ ያው ምን እንደማደርግ አላውቅም። በጣም ጨንቆኛል፣ በጣም ከፍቶኛል። እኔ እኮ እስካሁን ድረስ የሚያውቁብኝ አልመሰለኝም ነበረ። እሺ፣ እንዴት ነው ግን እያወቁ ዝም ያሉነ እንዴ? እኔ እኮ ግራ አይገባኝ ነገር። እህትና ወንድም እንዳልሆንን እያወቁ እንዴት ነው ታግሰው ዝም ያሉነ እስከ ዛሬ ድረስ? አይገርምሽም? ያንቺን ተይው፣ እኔ በጣም በጣም ነው የተቀየምኩሽ ትሁት። እኔ እንደዚህ ያልጠበቅሽም ነበር። በጣም ነው ያዘንባት፣ ባይዘወ እኔ በጣም ነው ያዘንኩብሽ። እንዴት ነው እስካሁን ድረስ ያልነገርሽ? ብለው እሱ ጠይቋት ነበረ። እንግዲህ ትሁቴም ያለችው ምንድን ነው፣ ዳኒ አንተ እኮ ለመረዳት ዝግጁ ስላልሆንክ ነው እንጂ እኔ ከአንዴም ሁለቴ ከሁለቴም ሶስቴ ምን ብዬሃለሁ? እውነት አርነት ያወጣል። አንተ ደግሞ ዝም ብለህ ኤደንን ይዘህ አምልጥ፣ ከዚህ ሁሉ ግርግር አምልጥ። ይሄ ነገር ጥሩ አይደለም። ይሄ ነገር ልክ አይደለም፣ እያደረከው ያለው ነገር ስለዚህ ተው ይቅርብ። ያልኩ ስንት ጊዜ ነው ዳይሬክት ሊኔ ያውቃሉ፣ አንተ ወንድሟ እንዳልሆንክ እንደዚህ እንደዚህ ብዬ ዳይሬክት ነው እንጂ ያልነገርኩህ ኮ ሁሉንም ነገር ነገር ያለው፣ አንተ ግን ማስተዋል ነው ያቃተ፣ ብላ እንግዲህ እንቅጩን ነግረዋለች ማለት ነው። እና ዳኒም በጣም ነው የተጸጸተው። በጣም ደግሞ የሚገርመው ነገር እንግዲህ አስቡት ቲና ምን ስትለው ነበር? ካላንተ ህይወት የለም በቃሽ ምንም ይሁን ምንም ይሁን እኔ እወጣዋለሁ ብቻ አንተ ከኔ አትራቀኝ። ብርታቴ ነህ፣ ኃይሌ ነህ፣ ጋሻዬ ነህ፣ ሞገሴ ነህ ስትለው የነበረችው ሴትዬ ዛሬ ያለን ላፈረ ረ እግርግ ሰው ግን ሰው ግን የምር አይ ሰው አይ ሰው አሁን እኮ እሷ ያሰበችው እሳቤ ጥሩ እንደሆነ ስትረዳ ምን አለችው? ዞር በላለችው እንግዲህ እንዲነነሰዎች ና ዞር በል ብለው ነገር ውስጥ ከዛሬ ቀለበች እውነቷን ነው ተረዳችሁ አያችሁ ሰው እከሌ ማን ነው ለሚለው ይረዳል ተረዳችሁ ዝም ብላ ስታስበው ስታየው ገንዘብ ሲኖራት ከስሮ አይጠፋም ገንዘብ ከሌላት ለራሴ ጊዜ እፈልጋለሁ ከሱ ብሶ ማለት ነው እንከፍ ከሱ ብሶ ለራሴ ጊዜ እፈልጋለሁ በቃ ተይኝ ሲጀመር አንቺ አትወጂኝም አንቺ እኮ ቤቱ የራስሽ የመሰለሽ ጊዜ ትተሽኝ ሄደሽ ነበረ ያገኘሽ መስሎሽ ብቻሽን ዕለት በይ ሲጀመር እያለ ሲያሸሙር ሲናገራት ጊዜ አ ቴና ቲና አሁን ቁጭ ብለሽ አስቢ፣ ቲና አሁን ቁጭ ብለሽ አስተዊ፣ ይሄ ጅብ ነው ይሄ አይሆንሽም አለችና ራሷን በራሷ አረጋግታ፣ ያኔ ቢራ ስትጠጣ የተመለከትናት ራሱ በጣም ተረጋግታ ነው። እሱ ግን ዝም ብሎ ከመሬት ራሱ ተረጋጊ ነው ሲላት የነበረው በፊትም አሁንም። ደግሞ ረጋ ያለች ትመስያለች ሲላት፣ ኦፍኮርስ ረጋ ብያለሁ እያለች እንግዲህ አሰናብተዋለች ማለት ነው። እና ዳኒ የውሃ ላይ ጉበት ሆኗለኝ። ቲና አሰናብተዋለች፣ ኤደን ማሰናብተዋለች። የቲና ጉዳይ ግን የተሳካላት ይመስላል፣ የልጁ ማለት ነው። ምንም እንኳን አባባ ቢያባረራቸውም እና እንዳረገዘች ሲሰሙ አባባም ከቤት ውጡልኝ ብለዋል። ለምን ከዚህ በፊት ነግረውታል ብታረግ ኖሮ እሷ ልጆ ልጅ ቢሆን ኑሮ ምን ላረግ ነበር አባዬ ሲለው፣ ልጁን አስመርምረን ወደ ውጭ እንልካለን እሷን ተፈታት ነበር ብለውታል። አሁንም ቂል ሆንክ ልጅ ማስተዋል አቃተህ ያሉት አባባ ከቤቴ ውጦሌ ብለዋል ማለት ነው። ይህንን ይመስል ነበር ውዶችዬ። ቀጣዩን ፓርት በቀጣይ ክፍል ይላችሁ የመመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣዩ ክፍል እስክንገናኝ በያላችሁበት ሰላማችሁ በዘት ይበልልኝ። ባይ ባይ ውዶችዬ።